እንዴት አላችሁ እንደምን ቆያችሁ የተከበራችሁ የቻናላችን አድማጭ ተመልካቾቻችን እነሆ ለዛሬ የተመራረጡ መረጃዎችን ይዘንላችሁ መጠናል ጉዳዮቹን በማስቀደም እንጀምራለን ተቀዳሚ ሙፍቲ ሃጂ ኦመር እንድሪስ እድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ባለውለታ ነበሩ። ሆኖም እሳቸው ሕክምና ሲደረግላቸው መቆየታቸውን በበርካታ ሚዲያዎች ሲገለጽ የቆየ መሆኑ ይታወቃል። የሰው ልጅ ሁሉ ወደ ማይቀርበት ሞት ሄደዋል። ነፍሳቸውን ፈጣሪ ከደጋጎች ጋር እንዳያስቀምጥ እየተመኘን ከእሳቸው ጋር በተገናኘ መረጃዎችን ሰፋ አድርገን ይዘን ቀርበናል። ኢራን የዩኤስ ፕሬዚዳንት ዶናልድ ትራምፕ ቴልአቪቭን ከቴህራን ጋር ለማስታረቅ ያቀረቡትን የሰላም ስምምነት ጥሪ እንደማትቀበል ገለጸችም። የጋዛ የሰብአዊ መብት ተመልካቾች ቡድን እስራኤል ከተኩስ አቁም ስምምነቱ በኋላ 36 የስምምነት ጥሰቶች መፈጸሟን አረጋግጧል የሚሉት የዘገባዎቻችን አርሰ ጉዳዮች ናቸው። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች እንዲዳረስ ተባበሩ። አዳዲሶቹ የቻናላችን ተመልካቾች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ እንላለን። አሁን ወደ ዝርዝሩ አልፋለሁ። የተቀዳሚ ሙፍቲ ሃጂ ኦመር እንድሪስ የቀብር ስነስርዓት በነገው እለት ይፈጸማል። የተቀዳሚ ሙፍቲ ሀጂ ኦመር እንድሪስ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ሙፍቲ ሀጂ ኦመር እንድሪስ የቀብር ስነ ስርዓት ዛሬ ሰኞ ጥቅምት አስር 2018 ዓ.ም ከቀኑ አስር ሰዓት ላይ የሚፈጸም ይሆናል። ኮሚቴው ከቤተሰቦቻቸው ጋር በመነጋገር በወሰነው መሰረትም መርሀ ግብሩ እንደሚከተለው ነው አንደኛ ሰላተል ጀናዛው ከቀኑ ስድስት ሰዓት በዙሁር ወቅት ላይ ለአርባ አመታት ባስተማሩበት ፒያሳ በሚገኘው የኑር መስጂድ ይሰገዳል። ሁለተኛ ከቀኑ ስምንት ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ሶስተኛ ከቀኑ አስር ሰዓት የቀብር ስነ ስርዓታቸው እንደሚፈጸፍ ይፋ ሶስተኛም ከቀኑ አስር ሰዓት የቀብር ስነ ስርዓታቸው እንደሚፈጸም ይፋ ተደርጓል። አላ ምረቱን እንዲ ለግሳቸው እንዲለግሳቸው በሰፊው ዝነቱ እንዲያክባቸው ማረፊያቸውን በጀነተል አልፊርዶስ እንዲያደርግላቸው እንመኛለን። በተያያዘም ተቀዳሚ ሙፍቲ ሀጂ ኦመር እድሜ ዘመናቸውን ለአንድነታቸው የተጉ የሀገር ዋርካ ባለውለታ ነበሩ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኦመር እንድሪስ በዲን እውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼክ ሀጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ መሆኑን ገልጿል። ጠቅላይ ምክር ቤታችን ህጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩ ታላቅ ስራ በታሪክ ሲታወስ ይኖራል ያሉት የክብር ዶክተሩ ሼክ ሀጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸውን መልፋታቸውን ገልጸዋል። በዚህ ረገድ የተቀዳሚ ሙፍቲ ሃጂ ኦመር እንድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና እውቅና ይሰጣል ብለዋል። እሳቸውን ማጣት በእጅጉ ትልቅ ሀዘን ነው ያሉት ፕሬዚዳንቱ ከሙስሊሙ አልፎ በመላው ኢትዮጵያውያን ዘንድ ውዴታ ለማግኘትም የበቁ ታላቅ አሊይም እንደነበሩ ገልጸዋል። ለሀገራችን ሙስሊም የበኩሉን ለሀገራችን ሙስሊም የከፈሉት ዋጋና ያበረከቱት አስተዋጽኦ መቼም አይዘነጋም ያሉት ፕሬዚዳንቱ መልካም ስራቸውን ሁሉ አላህ እንዲቀበላቸው ምንዳቸውንም ጀነተል ፊርደስ እንዲያደርግላቸው አላህን እንምላለን ያሉት በያለንበት ዱአ እናደርግላቸው ነው በማለት የጨመሩት የክብር ዶክተር ሼክ ሀጂ ኢብራሂም ቱፋ የቀብር ስነ ስርዓቱን የታላቁን አሊም ክብር በሚመጥን እስላማዊ አደብ በመንግስት ደረጃም ጭምር እንደሚፈጸም ሀገራዊ ኮሚቴን እንደሚቋቋምና አጠቃላይ ሁኔታ ፋን እንደሚደረግ ፕሬዚዳንቱ ገልጿ ገልጿል ኢራን የዩኤስ ፕሬዝዳንት ዶናልድ ትራምፕ ቴላቪቭን ከቴህራን ጋር ለማስታረቅ ያቀረቡትን የሰላም ስምምነት ጥሪ እንደማትቀበል ገለጸችም። በሰኔ ወር በኢራን የኒውክሌር ቦታዎች ላይ ያደረሰችውን ጥቃት በመጥቀስ በዩኤስ ፕሬዝዳንት የተገለጸ የሰላምና የውይይት ፍላጎት አሜሪካ በኢራን ህዝብ ላይ ካላት የጥላቻና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስተር በመግለጫቸው ተናግሯል። ቴህራን ይህን ምላሽ የሰጠችው ሰኞ እለት በእስራኤሉ ክኔሴት ንግግር ላይ ትራምፕ ከኢራን ጋር የሰላም ስምምነት እንደሚፈልጉና ማንኛውም ስምምነት እንደሚፈጸም ካሱ በቴህራን ፍርድ ቤት እንዳለ መናገራቸውን ተከትሎ ነው። ኢራን በመግለጫዋ ጥሪውን ውድቅ አድርጋለች። በፖለቲካዊ ድርድር ውስጥ በአንድ ሀገር የመኖሪያ አካባቢዎችንና የኒውክሌር መስሪያ ቤቶችን ማጥቃት ከአንድ ሺህ በላይ ሰዎችን ንጹሀን ሴቶችና ህጻናትን ገድሎ ሰላምና ወዳጅነትን ለማሳየት መሞከር እንዴት ሲል መግለጫው የመ የመጀመሪያ ውጭ ጉዳይ ሚኒስትር አስታውቋል። የዩኤስ ፕሬዚዳንት ዶናልድ ትራምፕ በኢየሩሳሌም በሚገኘው ኬኔሴት ያደረጉትን ንግግር ኃላፊነት የጎደለው ና አሳፋሪ በማለት ዩናይትድ ስቴትስ የሽብርተኝነት ግንባር ቀደም ተዋናኝ ና የአሸባሪው ና የዘር ማጥፋት የጽዮናን አገዛዝ ደጋፊ ና ስል ወቅሳለች። የኢራን ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ሌሎችን ለመወንጀል የሞራል ብቃት የላትም ብሏል። የአሜሪካው ፕሬዝዳንት የገለጹት የሰላም ፍላጎት ና የውይይት ፍላጎት አሜሪካ በኢራን ሕዝብ ላይ ካላት የጥላቻ ና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስትር በመግለጫው አስታውቋል። እንደሚታወሰው በሰኔ ወር አጋማሽ እስራኤል በኢራን ላይ ታይቶ የማይታወቅ የቦምብ ጥቃት የኒውክሊየርና ወታደራዊ ተቋማት እንዲሁም የመኖሪያ አካባቢዎችን በመምታት ከአንድ ሺ በላይ ሰዎችን ገድላለች። ዩናይትድ ስቴትስ በኢራን ቁልፍ የሆኑትን የኒውክሊየር መስሪያ ቤቶች የመታበት የ12 ቀን ጦርነት ከእስራኤል ጋር በቴሄራንና በዋሽንግተን መካከል የነበረውን ከፍተኛ የኒውክሊየር ድርድር ውድቅ ቢያደርግም ከሰኔ 24 ጀምሮ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረጉም ይታወሳል። ለዘገባው ጀሩሳሌም ፖስት፣ ሮይስተርስ ቴህራን ፖስትን ተጠቅመናል። የጋዛ የሰብአዊ መብት ተመልካቾች ቡድን እስራኤል ከተኩስ አቁም ስምምነቱ በኋላ ሰላሳ ስድስት የስምምነት ጥሰቶች መፈጸሟን አረጋግጧል። ቡድኑ በግብጽ ካይሮ የተደረሰው ስምምነት እንደ ፈረንጆቹ አቆጣጠር ጥቅምት አስር ቀን እኩል ቀን ላይ ተግባራዊ ከተደረገ በኋላ እስራኤል በተደጋጋሚ የተኩስ አቁም ጥሰት ፈጽማለች ብሏል። ቡድኑ ፍልስጤማውያን ሲቪሎች መመታታቸውንና በርካቶች መቆሰላቸውን ይፋ አድርጓል። የጋዛ ሰብአዊ ማዕከል ባወጣው መግለጫ በሐማስና እስራኤል መካከል ስምምነት ስምምነት ቢደረግም ከቅርብ ቀናት ወዲህ የእስራኤል ኃይሎች በተለያዩ አካባቢዎች የአየር ድብደባ፣ በመድፍ የታገዘ ጥቃትና የተኩስ ልውጥ የመሳሰሉ ጥሰቶች መፈጸማቸውን አስታውቋል። እንደ ቡድኑ ዘገባ የእስራኤል ድሮን በምስራቃዊ ጋዛ ሹጃጃ አካባቢ ባደረሰው ጥቃት አምስት ፍልስጤማውያን መሞታቸውን የገለጸ ሲሆን ነገር ግን ተጎጂዎች በእስራኤል ወታደሮች ላይ ምንም አይነት ስጋት እንዳልፈጠሩ ገልጿል። ከካን ዩንስ በስተ ምስራቅ በምትገኘው አልፋሀሪ ከተማ ላይ በተፈጸመ የአየር ድብደባ ሌላ ንጹሐን ዜጋ መሞቱንና አንድ ሰው መቁሰሉን የገለጸው መግለጫው ሌሎች ጥቃቶችን ተከትሎ በጀሊባ ና ፋራፋ መግለጫው ሌሎች ጥቃቶችን ተከትሎ በጃሊባ ና ራፋ ተጨማሪ ጉዳቶች ተመዝግቧል ብለዋል። የሰብአ የተሟጋቹ መግለጫ እንደሚያሳየው ሌሎች ጥሰቶችን ጨምሮ ረቡዕ ማለዳ ጀምሮ በተለይም በምስራቃዊ ና ሰሜናዊ ጋዛ ሰርጥ የሰላም ስምምነቱን ተከትሎ ወደ ቤታቸው በመመለስ ላይ ባሉ ሰላማዊ ዜጎች ላይ ያነጣጠረ ተደጋጋሚ ተኩስ ና የተኩስ ጥቃት እየተፈጸመባቸው ይገኛል ብሏል። ጥቃቶቹ እየተፈጸሙ የሚገኙት ኢፍትሐዊ በሆነ መንገድ ሲሆን ወታደራዊ እርምጃዎችን በትክክል ጥሰት መሆኑን አረጋግጫለሁ ያለው መግለጫው እስራኤል የወረራ እንቅስቃሴዎችን ለማስቀጠል እና ሆን ብላ ፍርሀትና ውዥንብር ለመፍጠር የፈጸመችው ተግባር ነው ብሏል። ይህ በእንዲህ እንዳለ እስራኤል በቅርብ ቀናት ውስጥ ወደ ጋዛ እንዲገባ ከሚጠበቀው በግምት 1800 ውስጥ 173 የጭነት መኪናዎች ብቻ ናቸው መግባት የቻሉት ብሏል። መልካም ጊዜ መልካም ቆይታም